ግን መጀመሪያ ማለት ነው ቃል ከገባህልኝ ነው የምጠይቅህ። ስለ እስልምና ታስተምረኛለ ወይስ አታስተምረኝም? እርግጠኛ ነክ ምንድነው እምነትሽ እንዳትለኝ፣ ምንድነው እምነትሽ እንዳትለኝ። በቃ እኔ እንትን ውስጥ ነኝ እንትን ውስጥ ነኝ አልልህም። በቃ ሙስሊም እወዳለሁኝ። ከፈለክ ሻህዳ አስይዘኝ፣ ከፈለክ ዝምብላ አስተምረኝ፣ እንደፈለክ እሺ ስለ እስልምና ያው የሰማሽው ነገር ይኖራል፣ ስለ እስልምና ሃይማኖት እዚያ ላይ ትንሽ። አዎ፣ ብዙ ነገር እስከዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተን መከታተል ከጀመር ጀምሮ የምሬን ነው። መልክ ባልተፈጠርኩ ሁሉ አሰኝቶኛል። እዚች ምድር ላይ ምንነው ባልመጣው ሁሉ አሰኝቶኛል። የምሬን ነው መልክ ሳውራፍ ራሴ ወደ እንቫይ ራሴ መጣ ላይ ደሞ ደምን እንደሆነ እንጃ

ከዚህ በፊት ለኖ ለአብርሃም ለሙሴ ለመሲሁ ደንግገው የነበረውን ሃይማኖት እያለ ይናገራል። እዚህ ነው ነቢያችን፣ صلى الله عليه وسلم ነው፣ ሁለት አይደለም። ያም አንድ ሃይማኖት ኢስላም ነው ይላሉ ነብያቶች ሁሉ እንዳለ ሙስሊሞች بني الله اصطفى ያዕቆብ ለልጆች ምን አላቸው? ልጆች ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ፣ አደራ ልጆች ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ነቢያቶች ለልጆቻቸው ያዘዟቸው የተናዘዟቸው ብቸኛ መለኮታዊ ሃይማኖት ነች። ና ዮሴፍ ከያዕቆብ ልጆች መካከል ተመርጦለት ነበር። ዮሴፍ እምነቱ ምን ነበር? ዮሴፍ ስለ ራሱ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዓለምተኒ ሚን ተእዊሊል አሐዲት

እ እስላም እንደተከተለ ሰው ታዲያ አምላክ ምን አዘጋጅቶለታል? ምን ቃል ገብቶለታል? በቀጣዩ ዓለም ከሞቱ በኋላ ወደሚለው ስንመጣ ገነትን እንደሚያስገባው ቃል ገብቶለታል። የዘላዓለማዊ ሀገር ይሆነቸዋል ሊሰጠው ሊያወር ሰው ቃል ገብቷል። ይህ ሲናገር አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድሁሉል ጀና ይላል። እነዚያ ሙስሊሞች የሆኑትን በምድር ላይ እኔ ገነትን ግብ ውላቸዋለሁ በቀጣዩ ዓለም እያለ ይናገራል።

ብቸኛው መለኮታዊ ሃይማኖት ለመቀላቀል ዝግጁ ነሽ ማለት ነው አይደል? እሺ፣ የምለውን ቃል አብረሽን እየተከተልሽ በይ። አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ አነ ሙሐመደን ሙሐመድን ረሱሉላህ ረሱላ ማሻ አላህ አላሁ አክበር። ከዚህ በኋላ ሙስሊሙ ነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ምስክሩም ስለ አምላክሽ አምላክነት ብቸኛነቱን ነው። ትርጉሙ ምንድን ነው? እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ ሙሐመድም ደግሞ የእርሱ ነብይና መልእክተኛ ናቸው ብዬ መሰክራለሁኝ ማለት ነው ባጭሩ

እነ እስልምና ሃይማኖት በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድን ነው? አሉ። ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። ይሄው አብ፣ ወልድ፣ መንፈስ ቅዱስ አምላክ ማለት እናንተ ጋር እንዴት ነው? ክርስትና እንደዛ የሚል የለም። አብ፣ ወልድ፣ መንፈስ ቅዱስ አምላክ የሚል የለም። ኢየሱስ አሁን እኔና አብ አንድ ነን ካለ አብ ደግሞ ኦልሬዲ ጋድ ወርሺፕ ሚ ካለ ኢንዳይሬክት ሊኮ ኢየሱስ ወርሺፕ ሚ እያለ ነው አይደለ? እኔና አብ አንድ ነው ይላል፣ ምልኩኝ አላለም ኢየሱስ። በፍጹም የትኛውን ቦታ ነው እኔና አብ አንድ ነን ካለ አብ ደግሞ ኢንዳይሬክት ሊኮ ጋድ ማለት ነው፣ ጋድ ወርሺፕ አር ዘሆን መጽሐፍ ቅዱስ ነው። እኔን ያየ አብን አየ ሲል ጊዜ ስለ ቀጥታ ማየት ሳይሆን ምሳሌ እየተናገረ ነው። አይታይ ማያ ማየት ነው አይታይም ያዩ ሚል አይደለም እያወራ ያለው ። ስለዚህ ወረድ ብሎ እዚያ አውዱን ስታነበው ጊዜ በእኔ የሚሰራውን አብ ከእኔ የምትሰሙትን ትምህርት እያለ ይናገራል። ከአብ የተቀበለውን ትምህርትና ተአምራት ይሄንን ካያችሁ አብን አያችሁ እያለ ነው እንጂ ስለራሱ ስለማየት አይደለም እያወራ ያለው። በነቢያት በኩል አምላክ ተአምር ያደርጋል አይደል? ቃልንም ይናገራል ያ የማን ነው? የአምላክ ነው አይደለም? እነዚህን አያችሁ ማለት አብን አያችሁ ማለት ነው እያለ እየገለጸላቸው ነው እንጂ አብን ስለማየት አይደለም እያወራ ያለው ሁሷችን ቢፎር አብርሃም ዝቦር ጂሰስ አያም ያለው ታዴሱን ነው። ከአብርሃም በፊት እኔ አምላክ ነኝ ያለው ፓርት እንዴት ነው የሚታዩ? ከዚህ ጋር አይጋጭም? አሁን ካልኮ ጋር ከአብርሃም በፊት እኔ አምላክ ነኝ ቢፎር አብርሃም ብዙርን አያም ይላሉ። እንትኑም ቪዲዮ ከፍቼ ማሳየት ይችላሉ። ከአብርሃም በፊት እኔ አምላክ ነኝ አለ አላለ። እኔ ከአብርሃም በፊት አለሁ ነው የሚለው። ወይም ከአብርሃም በፊት በተስፋ ቃል ደረጃ መነገሩ ስለ እርሱ እየተናገረ አምላክ። ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። እንዳውም እሱን ታውቃለህ ምን አልከኝ? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። አምላክ አለኝ ብሎ ይናገራል። አምላክ እንዳለው ኢየሱስ ክርስቶስ መጽሐፍ ቅዱስ ይዛል። አሁን ማቴዎስ ወንጌሌ ማለት ነው አስራ አራት ሰላሳ ሶስት ምን ይላል መሰለ በታንኳይቷም የነበሩት በእውነት የእግዚአብሔር ልጅ ነ ብለው ሰገዱለት ይላል ለኢየሱስ የእግዚአብሔር ልጅ ነ ብለው ሰገዱለት። ይሄ ማለት እኮ እየሰገዱለት ነው እኮ። ኦልሬዲ ለሰው ይሰገዳል። በመጽሐፍ ቅዱስ ላይ በርካታ የተሰገደላቸው አሉ። ከፈለክ በደርዘን ሰጣለሁ። የእግዚአብሔር ልጅ ነህ። የእግዚአብሔር ልጆች ተብለዋል ሰዎችም። ማስረጃ ከፈለክ ሰጣለሁ። ከኢየሱስ ክርስቶስ በኩል በፊት ኦኬ ክ የእኛውስ ዮሐንስ ወንጌል 14 9 ላይ ኢየሱስም አለው፣ እዚጋ እያወራለ ኢየሱስ ነው። አንተ ፊሊጶስ፣ ይህን ያህል ዘመን ከእናንተ ጋር ሲኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እዚጋ እኮ እንዴትስ አብን እኔን ስታይ አብን ታያለህ እያለው እኮ ነው አይደለ? ሲያወራ ስለምን ማየት እንደሆነ ይነግርሃል። ቀጥለው ቀጥሎ ምን አለ? እኔ በአብ እንዳለው አብ በእኔ እንዳለ አታምንም? እኔ የምነግራችሁ ቃል ከራሴ አልናገረውም። ነገር ግን እኔ የምነግራችሁ ቃል፣ ቆይ እኔ የምነግራችሁ ቃል፣ ስለዚህ ስለ ቃሉ ነው እያወራ ያለው አሁን እኮ እኔ የምነግራችሁ ቃል ከራሴ አልናገሩም ማለት እዚህ የመጣው ኢየሱስ ፈጥሮ እያወሩ አለም ሪያሊቲ ነው እኮ ነው አለ ያለው። ስለማየት እኔን ያየ አብን አየ ሲላቸው ጊዜ ስለ ቃሉና ስለ ስራዎች ነው እያልኩህ ነበር። አሁን ቃሉን እኔ በእኔ የሚናገረው የሚናገረው አብ እያለ ተናገረ። ስለ አብ ንግግር እያወራ ነው። ይህንን ሰማችሁ ማለት የአብን ስበቃ እንዳያቸው ነው እያላቸው ነው። የግድ እሱን ማየት አይጠበቅባችሁም። የእርሱ ንግግርና የእርሱን ስራ እኔ ጋር አለና ስለዚ ስለስራውና ስለንግ አለ ሰላም ነው። እግዚአብሔር ይመስገን አለን። እሺ፣ እንታዘዝ። ጥያቄ ሙስለምና ነው ማወቅ ፈልጋለሁ። መልካም እስላም ብሎ ማለት ምን ማለት ነው? እስላምን የደነገገው ማን ነው? እስላምን ለመሆኑ ነብያቶች የሰበቱት ሀይማኖት ነው ወይስ አይደለም ወደሚለው እንምጣ። አንድ ሰውስ ሙስሊም ከሆነ በዚህ ዓለምና በቀጣይ ዓለም ምን ቃል ተገብቶለታል ወደሚለው እነዚህ ወሳኝ ወደሆኑ ነገራቶች እንምጣ።

በቀጣዩ ዓለምም ከከሳሪዎቹ ሰዎች ከገሃነም ሰዎች ይሆናልን ብሎ ተናገረ። ሌላው ነገር ነቢያቶች ምንድን ነው የሰበኩት፣ ሃይማኖታቸው ምን ነበር ወደሚለው ልምጣ። ኖህ ሙስሊም እንደነበር ቃል በቃል ይናገራል። በሱራ ዩኑስ ላይ ምን አለ? አለ ኖህ ወኡሚርቱ አን አኩነ ሚነል ሙስሊሚን። አለ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሆን ብሎ ነው ያዘዘ። አብርሃም ሙስሊም ነበር። ልጁ ኢስሐቅ ሙስሊም ነበር። የኢስሐቅ ልጅ ያዕቆብ ሙስሊም ነበር። የያዕቆብ አስራ አንድ ልጆች ሙስሊሞች ነበሩ።

አብርሃም ለልጆቹ ተናዘዛት ይላል። ወያዕቁቡ ያዕቁብ የምንደዚያው ያ በኒየ ልጆቼ ሆይ አለ ኢነላህ አስተፋ ለኩም ዲን እንሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻን የመረጠላችሁ። ፈላ ተሞቱና ኢላ ወአንቱም ሙስሊሙን አደራ ልጆቼ ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። ልጆቹም በዚሁ ላይ እንደ ጸኑ ቃል በቃል ይናገራሉ

ልክ እንዲሁ መሲሁ ያስተማራቸው ሐዋርያቶቹ ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። በሱረቱል ማይዳ ላይ ቁጥር 111 ላይ የመሲሁ ሐዋርያቶች ቃል በቃል ሐዋርያቶች ሙስሊሞች ናቸው ብለው ተቀምጧል። ራሳቸው እኛ ሙስሊሞች ነን ብለው ተናግረው ተቀምጧል። ወኢዛ ውሐይቱ ኢላል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሐድ ቢአነና ሙስሊሙን። ሐዋርያቶች እኛ ሙስሊሞች መሆናችንን መስክር አሉም ይላል እና ይህ ነው በመጨረሻው ዘመን ላይ ይህንን ህዝብ አላህ ስብሓነሁ ወተዓላ ወደ ቀደሙት ወደ ነቢያት መንገድ ለመመለስ ዘንድ ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም አስነሳቸው። በቀደምት ነቢያት መንገድ ላይ አደረገና ህዝብን ሁሉ ለዚያ ለአንዱ አምላክ እንዲያስገዙና እንዲያስመልኩ እንዲያስተምሩ ላካቸው። ኢላ ምንም ያደረጉት ነገር የለም የአብርሃምን መንገድ የኢስሓቅን፣ የያዕቆብን የእነዚህ ታላላቅ ነቢያትን መንገድ ተከተሉ፣ ለአንዱ ለአምላካችሁ ለአላህ ብቻ ተገዙ እያሉ ህዝብን አስተማሩ ማለት ነው። አላህ ሲመሰክርላቸው በቁርኣን ላይ ምን ይላል?